ስለዚህም ነው ለተቀበሉት ሁሉ ግን ያኔም ክርስቶስን ተቀብለው አሁን ደግሞ ኢየሱስ እርሱ ክርስቶስ ነው ብለው ሲቀበሉት ይድናሉ ማለት ነው። አይሁዶች ከአይሁድ ውጭ ከእስራኤል ውጭ ያሉት ደግሞ ኢየሱስን በማመን የዘላለም ሕይወትን ያገኛሉ። ኢየሱስ ክርስቶስ ስለሆነ በኢየሱስ ክርስቶስ በማመን ወደሚገኘው ጽድቅ ይሸጋገራሉ። ጻድቃን ይሆናሉ፣ የዘላለምን ህይወት ያገኛሉ። እና ይህንን ነው የሚናገረው። የእግዚአብሔር ልጆች ተብለው ይጠራሉ። የእግዚአብሔር ልጆች ከሆኑ ደግሞ ወራሾች ናቸው። ለተቀበሉት ሁሉ እንደሆነ አሁን ላይ በአለም ላይ ያለ ህዝብ በሙሉ መዳን እንደሚችል በክርስቶስ ከሆነ የዘላለም ህይወትን ማግኘት እንደሚችል በክርስቶስ ከሆነ የእግዚአብሔር ልጆች እንደሚሆኑ ይናገራል ከዚህ በኋላ በኢየሱስ ክርስቶስ የሚሆኑ ሁሉ ክርስቶስን የተቀበለ ሁሉ እንደዚህ ይባላል። እነርሱም ኢየሱስን የተቀበሉት ወይም የተቀበሉት ሁሉ የእግዚአብሔር ልጆች ሊሆኑ ሥልጣን የተሰጣቸው ሁሉ እነርሱም ከእግዚአብሔር ተወለዱ። ከዚህ በኋላ የሚባሉት በእግዚአብሔር ነው የተወለዱት። ይሄ ዳግመኛ ውልደት የምንለው ሰው ዳግመኛ ሲወለድ ነው የእግዚአብሔርን መንግሥት ሊገባ የሚችለው የሚባለው እዚህ ጋር ነው። ከእግዚአብሔር ነው የተወለደው። ያ ሰው ክርስቶስን የሚያምን የተቀበለ ሰው ከማን ይወለዳል ማለት ነው? በኢየሱስ በስሙ የሚያምን ሁሉ ከእግዚአብሔር ተወለደ ይባላል። ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የተወለዱት ከእግዚአብሔር ነው የተወለዱት እንዲባልላቸው ይሆናል። ይሄ ዳግመኛ ውልደት የምንለው ማለት ነው ከስጋ ፈቃድ ከወንድ ፈቃድ አይደለም፣ ለዘላለምና በሕያው ከሚኖር ከእግዚአብሔር ቃል ነው ብሎ ጴጥሮስ እንደሚነግረን፣ ለተቀበሉት ሁሉ የሰው ድርሻ እግዚአብሔር የሰጠውን ስጦታ መቀበል ይሆናል ማለት ነው። ለተቀበሉት ሁሉ የእግዚአብሔር ልጆች እንደሚሆኑ ይናገራል። የእግዚአብሔር ድርሻን ደግሞ ቁጥር 13 ላይ ይናገራል። እሱ ምንድንነው? ነው ከዚህ በኋላ በእግዚአብሔር ነው የተወለዱት። ይሄ የእግዚአብሔር ድርሻ ነው ማለት ነው። በእግዚአብሔር ነው የተወለዱት በሰውም በራሳቸውም አይደለም ብሎ ይነግረናል። ከወንድም ፍቃድ አይደለም። ሰው በራሱ መዳን አይችልም፣ በሰውም መዳን አይችልም፣ በምንም መዳን አይችልም። እግዚአብሔር ባዘጋጀው መንገድ ብቻ ነው መዳን የሚችለው። በዚህ ምክንያት ከእግዚአብሔር ተወለዱ ይባላል ማለት ነው። ሰው በጸጋ ነው የሚድነው ስንል ይህንን ነው። እግዚአብሔር ባዘጋጀው ነፃ መንገድ፣ ነፃ ስጦታ በተሰጠም በኩል ያንን ስጦታ በመቀበል የምንቀበለውም ደግሞ በእምነት ስለሆነ በእምነት ያንን ስጦታ በመቀበል ሰው በእምነት ይድናል። በእምነት ብቻ ነው ሰው መዳን የሚችለው ሲባልም ያንን ለማመልከት ነው። ሰው በራሱ ስራ ሊድን አይችልም። ሰው ድሃ ስላበላ አይድንም። ሰው ብዙ ሰዎችን መርዳት ስለቻለ ሊድን አይችልም። ሰው ስለ ብዙ ሰዎች ሲል በዚህ ምድር ላይ ቢኖርም መኖር ቢችልም፣ ብዙ ሰዎች ስለመሰከሩለት፣ ብዙ ሰዎች ስለሱ ስላጨበጨቡለት ሰውም ሊድን አይችልም። ሰው ሊድን የሚችለው በእነዚህ መንገዶች ሳይሆን ለምን ሲባል እነዚህ መንገዶች እያንዳንዳቸው የቁጣ ልጅ ሆኖ የሚያደርጋቸው ነገሮች ናቸው። ከቁጣ ልጅነት አያወጡትም። ከሞት ባህሪነት አያወጡትም። መንፈሳዊ ሙት ከሆነበት ነገር ሊያወጡት አይችሉም። ሊወጣ የሚችለው ከመንፈሳዊ ሞትነት፣ ከጨለማው ውስጥ ሊወጣ የሚችለው በእግዚአብሔር መንገድ ብቻ ነው። እግዚአብሔር ደግሞ መንገድ ሲያዘጋጅ ልጁ ኢየሱስ ክርስቶስን አዘጋጅቷል። ይህንን ኢየሱስ ክርስቶስ ደግሞ ለሰው ልጆች ሁሉ የተሰ የሰጠ ስጦታ ነው። ሰዎች ይህንን ስጦታ እግዚአብሔር የሰጠውን ስጦታ ልጁ ኢየሱስ ክርስቶስን በማመን ደግሞ ወደ እግዚአብሔር ይመጣሉ። ከእነሱ የሚሆን ድርሻ የለም ብሎ ሰው በእምነት ከእግዚአብሔር ዘንድ በሆነው ነገር ብቻ፣ በዛ መንገድ ብቻ፣ በጸጋ ብቻ እንደሚድን የሚናገር ክፍል ነው። ከዛም የሚቀጥለው ደግሞ ስለ ኢየሱስ ክርስቶስ ሰው መሆን ይናገራል። ከዚህ በፊት ያሉት እያንዳንዱ ክፍሎችን ተመልክተን ከሆነ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ፈጣሪነት የሚናገሩ ናቸው። እሱ መለኮት ነው፣ እሱ አምላክ ነው፣ እሱ አምላክ ነው ብሎ ዘርዝሮ የዮሐንስንም ምስክርነት ከከተተ በኋላ ምን ይለናል? አሁን አምጥቶ ከእሱ እሱ አምላክ ነው አሁን ደግሞ ያ አምላክ ምን ሆነ ይላል? ስጋ ሆነ ብሎ ይናገራል። ይሄ ቃል ስጋ ሆነ ሲል ኢየሱስ ክርስቶስ ሰው መሆኑን የሚናገር ክፍል ነው። ኢየሱስ ክርስቶስ በሰዎች ስጋ ውስጥ የኖረ መንፈስ አይደለም። ኢየሱስ ሰው ነው የሆነው እንጂ የሰውን አካል የሰውን ስጋ ተጠቅሞ ለመጠቀም መጥቶ በዛ በሰው ስጋ ውስጥ አድሮ ከዛም በኋላ የሆነ ነገር አይደለም። ኢየሱስ መንፈሳ አይደለም፣ ኢየሱስ ሰው ነው ብሎ ይነግረናል። ቃልም ስጋ ሆነ፣ ስጋ ሆነ ይላል ማለት ነው ሰው ሆነ ኢየሱስ። ስለዚህ ኢየሱስ ሰው መሆኑ ትልቅ ምስጢር ነው። ሊገባን አንዳንዴ አይችልም። እንዴት ነው እሱ ፍጹም አምላክ፣ በዛው መጠን ደግሞ ፍጹም ሰው ስጋ መሆኑ፣ ሰው መሆኑ መመለኮትነቱን ሳይለውጥ ሳይቀይር ሳይቀንስ እሱ እኩል በዛው መጠን መቶ በመቶ መለኮት መቶ በመቶ አምላክ መቶ መቶ በመቶ እግዚአብሔር ሆኖ ሳለ እንዴት ነው ደግሞም መቶ በመቶ ሰው ሊሆን የሚችለው መቶ በመቶ ሥጋ ሊሆን የሚችለው የሚል ነገሮች ላይገቡን የሚችሉ ነገሮች አሉ። ሰው ስንሆን እኛ ከእውቀት ከፍለን ነው የምናውቀው። አሁን በድንግዝግዝ እንደምናይ ሆነን ነው ይህን ሁሉ ነገሮች የምናየው። ያኔ ኢየሱስ ሲገለጥ ግን ሁሉ ነገር ግልጽ ይሆናል። ነገር ግን አሁን በድንግዝግዝ ሆነን እያየንም ቢሆን መካድ የለብንም። ቃልም ሥጋ ነው የሆነው። አንዳንዴ ኢየሱስ ክርስቶስን አምላክ ብቻ ለማድረግ መጣር አያስፈልግም። አንዳንዴ ደግሞ አይ በቃ ወደ ሰውነቱ አተኩረን ሰው ብቻ ለማድረግ መጣር የለብንም። አስቀድመን ባነበብነው በቆላሲስ መጽሐፍ ላይ እንዳለው ነው የመለኮት ሙላት ሁሉ ፍጹም አምላክ መቶ በመቶ አምላክ ነው። ሁሉ ያክብሩ ሁሉ የመለኮት ሙላት ሁሉ በሰውነት ተገልጦ ለዘላለም ይኖራል ይላልና፣ በሰውነት ተገልጦ ይኖራል። መቶ በመቶ አምላክ ነው። መቶ በመቶ ሰው ነው። እንዴት ነው ሚስጢሩ? ውስጥ ላይ አልተጻፈም። መጽሐፍ ቅዱስ ላይ ስላልተጻፉት ነገሮች አምላክ ሲሆን ማለት ምን መሰላችሁ እየተባለ አልተጻፈም፣ አይ ሰው ሲሆን ማለት ተብሎ ስለ ሰውነቱ ዝርዝር ባህርያትና ስለ አምላክነቱ ዝርዝር ባህርያት የተቀመጠልን ነገር ስለሌለ የተጻፈውን ብቻ ማመን አለብን። ኢየሱስ ክርስቶስ ስጋ ሆነ ሲባል ኢየሱስ ሰው እንደሆነ ሰው የሆነው ኢየሱስ ስጋ የሆነው ኢየሱስ ከድንግል ማርያም ከተወለደ በኋላ እንደሆነ እናያለን። ከዛ በፊት ግን አስቀድሞ ያለ ምንድን ነው? አምላክ ነው። ብሎ አስቀድሞ ዮሐንስ እስከ ቁጥር 13 ባሉት ክፍሎች የተመለከትነውን ስለ አምላክነቱ ከተናገረ በኋላ አሁን ሰው ስለመሆኑ ይናገራል።